አራዳ ክፍለ ከተማ አጠቃላይ በክፍለ ከተማ 16 የሰንበት ገበያ ማዕከላት አሉ። ይህ አሁን ያለንበት የ6 ኪሎ የገበያ ማዕከል ነው። ወረዳ 6 አካባቢ የሚገኝ ነው። አሁን እንዳየ ነው እንደጎበኘ ነው የሰብል ምርቶች አይተናል። አትክልት፣ ፍራፍሬ አይተናል። ኢንዱስትሪ የምርት ውጤቶች አይተናል። የባልትና የምርት ውጤቶች አይተናል። አጠቃላይ የገበያ ዋጋ በእለቱ በተተመነው ዋጋ ግብይት እየተፈጸመ ነው ያለው። አጠቃላይ የግብይት ስርዓቱን ስንመለከት ከነጋዴውና እዚህ ካለው አቅርቦት መጠነኛ ሳይሆን በጣም የተሻለ የዋጋ ልዩነት አይተናል። ይህ ማለት ገበያ ለማረጋጋት ምቹ ሁኔታ የሚፈጥር እንደሆነ ነው ያየ ነው። ነጋዴዎቹም ተጠቃሚውም እንደነገሩ፣ ለምሳሌ የሽንኩርት ዋጋ ገበያ ላይ 65 ብር ይሸጣል፣ እዚ 45 ብር 40 ብር ይሸጣል። በጣም ልዩነት አለው። እንቁላል ለምሳሌ 10 ከ50 ነው የሚሸጠው፣ ገበያ ላይ እስከ 18 ብር ይሸጣል። ሌሎቹ ምርቶች እነዚህ ከፍተኛ የዋጋ ልዩነት አላቸውና እዚህ የገበያ ማዕከል ላይ የአራዳ ነዋሪ ብቻ ሳይሆን የጉለሌ፣ የየካ ማንኛውም በዚያ አካባቢ የሚንቀሳቀስ ይህን ገበያ ለመጠቀም ደግሞ አስቦ የሚመጣ የህብረተሰብ ክፍል አለ። ስለዚህ ጥሩ የግብይት ቦታ ነው። ችግሮች ካሉ ብለን ቼክ አድርገናል። ነጋዴዎቹም ማህበረሰቡም ያጋጠማቸው ችግር ብዙም አላነሱም። ስለዚህ ጥሩ እንቅስቃሴ አለ። እንደ አስተዳደር ምንድን ነው የምናደርገው? ይህን ነገር የበለጠ እያጠናከርን የበለጠ ምርት የሚቀርብበት ሁኔታ መፍጠር። ለምሳሌ ከነጋዴው ጋር ያለውን ዋጋ እዚህ ከሚገበዩበት ዋጋ እያነጻጸሩ ይነግሩናልና ከፍተኛ ለውጥ ነው ያለው፣ እያደገ ነው ያለው። ለምሳሌ አራዳ ላይ ከዚህ በፊት 12 ማዕከላት ነበሩ፣ አሁን ወደ 16 ሰርፋ፣ የበለጠ እያሰፋ እንሄዳለን። ምቹ ሁኔታ እየፈጠርን እየፈለግን፣ ከዚ የበለጠ እያሰፋ እንሄዳለን። ስለዚህ ተጠቃሚውና አምራቹን ያገናኘ የሰንበት ገበያ ነውና መጪው ደግሞ በዓላት አለ። በሙስሊሙ ማህበረሰብ ዘንድ፣ በክርስትና እምነት ተከታዮች ዘንድ ከፊታችን የሚከበሩ በዓላቶች አሉ ለዛ ባህል ደግሞ በቂ አቅርቦት በማዘጋጀት አቅርቦቱን በማሳለጥ እና ምቹ ሁኔታ በመፍጠር ሸማችና አምራቹን የማገናኘት ስራ ይሰራል ማለት ነው።